ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀለል ባለች በቀላል ሰላጣ መጥቻለሁ። ኦክራን በመረቅ ወይም ደግሞ በወጥ መልክ ወይ በሌላ መልኩ የማትወዱ ካላችሁ ይሄ የኦክራ ሰላጣ በጣም ቆንጆ ነው። በቀላሉ በኢዚዌይ ትበሉታላችሁ። እኔ አሁን ለምሳሌ አልወድም እንደዚህ ስለሚዝለገለግብኝ አልወደውም፣ ግን በጣም ጠቃሚ ነው፣ በተለይ ስፔሻሊ ጉልበታችንን ለሚያመን ሰው በጣም በጣም ነው የሚረዳን። ብዙ ጥቅም አለው። ግን አሁን እንደዚህ በሰላጣ መልኩ አድርግና ከቲማቲም ከቃሪያ፣ ከሽንኩርት ጋር ከሰላጣ ጋር አድርግና አብሬ እበላዋለሁ ማለት ነው። ያ ማለት እንግዲህ መንገዱን ቀየር አድርጌ ጥቅሙን አገኘው ማለት ነው። ስለዚህ በዚህ መልኩ ስንበላው የተሻለ ጥቅም እናገኝበታለን። አንደኛ ሮው ነው ጥሬ ነው ሳይበስል ምን ሳይል እንዳለ ጥቅሙን እናገኛለን። ስለዚህ በዚህ መልኩ ይሄንን ይመስላል። ውድ ቤተሰቦች እንግዲህ ትወዱታላችሁ፣ ሞክሩትና ውጤቱን ለኔ ንገሩኝ። እኔ እንግዲህ ው በዚህ መልኩ እየተጠቀምኩት ነው ያለሁት። ሌላ የምትፈልጉትን አይነት ቅመም ጨማምራችሁ ቅመማችሁ ኦክራውን በዚህ መልኩ መመገብ ትችላላችሁ ማለት ነው። ኦክራይን በዚህ መልኩ ከታትፌ ጨምራለሁ። ባሚያን የሚባለው እንግዲህ አንዳንዴ ደግሞ አና ደግሞ እዚህ ላይ ጨምርበታለሁ። በቃ ቆንጆ በርበሬ፣ ቬነጋር፣ ወይም ደግሞ ሎሚ የምትፈልጉትን የሰላጣ ቅመሞች ጨማምራችሁ መመገብ ትችላላችሁ። በጣም ቆንጆ ነው። ትወዱታላችሁ። እንግዲህ ከሰላጣዬ ጋር ከቲማቲሜ ጋር ድብልቅልቅ አድርጌ አሁን ትንሽ ቆንዶ በርበሬ ትንሽ ደግሞ ቲማቲም ማን ትንሽ ጨው አድርግበታለሁ። ያው እንግዲህ በዚህ መልኩ አዘጋጅቼዋለሁ፣ ሁሉን ነገር አስተካክዬ። ይሄ ደግሞ እንግዲህ የቀመምኩበት ነው። በጣም ትወዱታላችሁ፣ ያስጎመጃል በእውነት እንብላ። ኦክራን እንግዲህ በሌላ ማትወዱ ካላችሁ እንደኔ በቃ በዚህ በጥሬው መልኩ እንዴት ቆንጆ መሰላችሁ! በጣም ቆንጆ ነው። ሁሉ እንግዲህ በዚህ መልኩ አድርገን እንደዚህ መመቀብ እንችላለን። በጣም ቆንጆ ነው በቃ ሞክሩት። ሰላጣ ሁሌ የምንሰራው ነው፣ ግን ደግሞ ኦክራውን ደግሞ ዋናው ጥቅሙን የኦክራውን በዚህ መልኩ እንድንሞክረው ብዬ ነው። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት የሰላጣ አሰራር ወይም ደግሞ ኦክራ የገባበት የሰላጣ አሰራር ነው እና በጣም ቆንጆ ነው። እኔ ስለማልወድ እንደዛ በቃ በዚህ መልኩ ሞክሪ ሲሉኝ እስቲ ቆይ ልሞክረው ብዬ እውነትም በጣም ቆንጆ ነው። በጣም ጠፍጣል በዛ ላይ ደግሞ ጥቅሙ እኔ ለጉልበቴ ጠቅሞኛል በጣም ከምንም በላይ እና ይሄን ሁልጊዜ ግዜ ያዘውትረን የምንበላ ከሆነ በጣም በጣም ሀሪፍ ነው ለጤና አላችሁ አሉ። ወደ ቤተሰቦች ከነዚህ ኪችን ነው ዛሬ እንግዲህ ይዤላችሁ የመጣሁት ይችን አጥር ምጥን ያለች የሰላጣ አሰራር ነው። ሰላም ሆኑልኝ፣ መልካሙን ሁሉ ተመኘው። ከነዚህ ኪችን ነው ባይ ባይ፣ ሰላም ሁኑልኝ።